ይስጥልኝ አካም ነገያ ሄድ ቶቴ ጠና ብለይ ወይም ነሁ መጨናነቅና መደበት፣ ከኑሮ ጋር መጋጨት፣ ግራ መጋባትና ሀሳብ ማጣት ይቀራል። ወደ ውብ የኪነ ጥበብ፣ የሙዚቃ፣ የጨዋታና ቁም ነገር ዓለም አብረን እንጓዛለን። ሁሉም ጥሩ ይሆናል። ወፌ ቆመች፣ ድርሰትና ዝግጅት ማዛወጥ። ወፌ ቆመች በእውነተኛ ውነቶች ላይ የተመሠረተ በየክፍሉ ከአዳዲስ ርዕሰ ጉዳዮች ጋር የሚደመጥ አዝናኝ የቤተሰብ ድራማ። ወፌ ቆመች አይት ሳልፈልግ የተጎራበጥኳችሁና ፈልጌ ጎረቤት ብዬ የቀረብኳችሁ ውድ ጎረቤቶቼና የጎረቤቶቼ ጎረቤቶች በሙሉ በቅድሚያ ይህን ንግግር እንዳደርግ እድሉን ስለሰጣችሁኝ በመፍረስ ላይ ባለው ሞጃ ሰፈር ስም አመሰግናለሁ። ልታመጣው ነው አማረ። ቀሽት የሆነች የንግግር መግቢያ ቀጥልና አንብብልን አባባ ገና ዛሬ ማታ የመሰነባበቻ ማበቻ ዝግጅ ላይ ለነብልናል እንዴ? ለምንድን ነው እኛ ላይ የሚለማመደው? እኛ ላይ ካልተለማመደ ታዲያ ማን ላይ ይለማመድ? ሰላም፣ የሚታረም ነገር ካለ እንድታረሙልኝ ነው እኮ። በእውነት ይህን ንግግር በጻፍኩበት ሂደት ቭላድሚር ኢልች ሌኒንን አጥብቄ ያደነኩበት ሁኔታ ነው። እኔ ባለ አምስት ገጽ ንግግር ለመጻፍ አስራ አምስት ቀን ከወሰደብን አስቡት እስቲ ሌኒን አቲስቱ ቢደን የሚለው ጽሑፍ ለመጻፍ ስንት ቀን ወስዶበት ይሆን ብዬ ብዙ ተመራምሬያ። እንደውም እሱን ስመራምር ነው አንዲትም የራሴን ፊደል መጽሐፍ አውቃትን። ከምሬ እኮ ነው ሌኒን ያንን ሁሉ መጽሐፍና ወረቀት እየለቀለቀ ጎን ለጎን ሶሻሊዝሙን፣ ኮሚኒዝሙንና ኢዝሙን ሲመራ እኔ እንዴት ባለ አምስት ገጽ ንግግር እየጻፍ ቤተሰቤን ጎን ለጎን ለመምራት ቸገረኝ ብዬ የገዛ አቅሜ ላይ ሂሳዊ ግምገማ አካሄጃለ። እሺ በቃ ሌላ ንግግር ከምታደርግብን የጻፍከውን ንግግር ብታነብልን ይሻላል። ተስማምቻለሁ። በጣም ጥሩ። ምን ጋር ነበር ያቆምኩት? ልክ የኛ ጭብጨባ ጋር ነበር ያቆምኩት። እኔ ምን ስል እናንተ አጨበጨባችሁ? አረ ገና አመሰግናለሁ፣ እንዳልክ ቀጥሎ ልትመርቀን ይሁን ልትረግመን ሳናረጋግጥ ነው ሞቀር፣ ገና ያጨበጨብ ነበር። የሞጃ ሰፈር ሲፈርስ እኔ ንግግር እንዳደርግ እጣው ስለወጣሉኝ፣ አመሰግናለሁ ብለን ያቆምከው እዚህ ጋር እኛ ይህን ንግግር እንዳደርግ እድሉን ስለሰጣችሁኝ በመፍረስ ላይ ባለው ሞጃ ሰፈር ስም አመሰግናለሁ። ከዚህ በኋላ ንባቤን እስክጨርስ ድረስ እዚህ ቤት ምንም አይነት የጭብጨባ ድምፅ እንዳይሰማ እግጃለሁ። ጭብጨባችሁ አላናግራለኝ እኮ ላንብብበት። ለበርካታ አስርት ዓመታት ቤታችን ከቤታችሁ ተዛዝሎ ልጆቻችን ከልጆቻችሁ ጋር ተዝናንተው እኛም እርስ በርስ ተዛዝነን ኖረናል። አፈር ሆኖ ወደ አፈርነት የማይመለስ የለም። ይህ የሰው ልጅ ዕጣ ፈንታ ነው። በተመሳሳይ አፈር ተሰርቶ ወደ አፈር ከሚቀየር ቁሳ አካል መካከል ከአፈር የሚሰራ መኖሪያ ቤት አንዱ ነው። በዚህ አጋጣሚ ለረጅም ዓመታት የመኖሪያ ቤቶቻችንን ግድግዳ ጭቃ አብኩቶ በመለሰን የፈረሰውን አፈር አፍሶ በጭድ ለውሶ መልሶ ለጥፎ አሸዋ ገርፎ የግንብ ቤት ካላቸው በቅርብ ርቀት ከሚገኙ ጎረቤቶቻችን ጋር በእኩልነት ላኖረን የሞጃ ሰፈር ባለውለታችን አቶ ዘመናዊ እውቅናና ሰላምታ መስጠት እፈልግ። በፍጹም እንዴ! ልትልም አትችልም። ሰላምታ ገለመሌ የለም ንግግር ልጨርስበት። አባባ ሙት አይሆንም እንዴ? አንድ ምስኪን አቶ ዘመናዊ ዕውቅናና ሰላምታ ስለተሰጠው አንተ ምን ነው እንደዚህ ቁጭ ብድግ አደረገ? አቶ ዘመናዊ በመንሰነባበቻ ዝግጅትና አዋርድ ፕሮግራሙ ላይ ከሚሸለሙ ሰዎች መካከል አንዱ ነው። ይሄት ኖሚኒ ነው። ሳይታወቀው አሸናፊ ታወቀ። ገና አልታወቀም። ይሄው እኮ አመልጦ ከሚሸለሙ ሰዎች አንዱ አቶ ዘመናዊ ነው። አለ እኮ አቶ ዘመናዊ ለሽልማት ከታጩ ሰዎች መካከል አንዱ ነው ነው ያልኩ። ኖሚኒ ተደረጋል አልኩ ውሸታ አሸነፈ ነው ያልከው? ኦ አቶ ዘመናዊ ታጨ፣ አሸነፈ ያው ነው ምን ያጣለ? በሰፈሩ ያለው ጭቃብኩ እንደሆነ አንድ አቶ ዘመናዊ ብቻ ነው። እሱ ከታጨ ያው እሱ ነው የሚያሸንፈው። ደሞስ ቢያሸንፈ አንተ ምን ተነካ? የሚወዳደረው ከአንተ ጋር ነው እንዴ? አረ ልጆች የስሙኛ አስተያየት ካላችሁ ማስታወሻ ይዛችሁ ቆዩና በሰለጠነው ሀገር እንደሚደረገው አንዱ ተናግሮ ካበቃ በኋላ በሰለጠነ መንገድ አስተያየታችሁን ስጡ። ንግግሬን እንኳ ጠነዛችሁት። ለማንኛውም እውቅናና ሰላምታ ለአቶ ዘበነ ያልከውን አውጣው። ድንገት እንኳን አቶ ዘበነ ተሸላሚ ቢሆኑ ሰፕራይዝ መሆኑ ላይ እኮ ቀዝቃዛ ውሃ ነው እኮ የምታፈስበት። ተውት፣ እንደው ነው ከጭቅጭቁ ይቺን ንግግሬን እቀንሳታለሁ። ወደ ሌላ ልለፍ። ገና እኮ ይህንን አስተያየታችሁን ሰብስቤ ቁጭ ብዬ አርማለሁ። በዚህ ሁኔታ ከቀጠልን ንግግሩም ታርሞ አይደርስልኝ። የመሸኛ ዝግጅቱ ወደ ሌላ ቀን ይዛወር ልንል ነው። ለምን ይዛወራል? እና ንግግር አይኑር እንዴ? ባይኖርስ ንግግር ቢቀር ምን ያጎላል? እንደዚህ ለፍቼ ለፍቼ ማ ንግግር አይቀርም። እውነት ነው ንግግርም አይቀርም። ወይኔ እንዴት እንዴት ነው የምትጠጣጠፈው ግን አንተ። አባቡ አሁን ንግግሩ ይቀር ስትል አልነበረ? ንግግሩ ሙሉ በሙሉ ሳይሆን ከንግግሩ መሀል ያለው ንግግሩ ይቀር። ያ ንግግሩም አይቀርም። በመሸኛ ፕሮግራሙ ላይ እኮ ተካቷል። በኋላ ደግሞ በምን ምክንያት ቀረልን? ብዙ ርማት ስለሚያስፈልገው አልደረሰልንም። እንደ ደረሰ ፌስቡክ ላይ እንለጥፏል ማለት ነው። ዝም ብሎ ማካበድ። አስተያየት ወደ በኋላ ላይ ይቀበላለን። አንዴ ጭብጨባ፣ ሌላ ጊዜ ደግሞ ቅጥቀጣቸው አላሰራልኝ እኮ። አሁን ንግግሬን ካቆምኩበት እቀጥላለሁ። ቀጥል ቀጥል። እኔ ገና ብዙ ስራ አለብኝ እንዴ! አብሲት እጥላለሁ፣ እንጀራ አጋግራለሁ። ግብዣው ላይ ደግሞ ሰው ፊት ነው የምንቀርበው። ስንት ነገር አለ፣ ጸጉሬ መሰራት አለብኝ ገና። እናት ወይኔ ፍሬ፣ እኔም ጸጉሪ መሰራት አለብኝ። እሺ፣ የሁላችንንም ጊዜ ለመቆጠብ ንባቤን እቀጥላለሁ። የሞጃ ሰፈር ሰው ሲሄድ ብሎ ሲሄድ ቢያድር አይፈራም

አንደኛው የመኝታ ሰዓት ሲሆን ሌላኛው ደግሞ የሥራ ሰዓት በመባል ይታወቃል። በሞጃ ሰፈር ሰው ፀሐይ ወጣይ ሲል ትርጉሙ ሥራ ጀመርኩ ማለቱ ሲሆን ፀሐይ የምትወጣው ጨለማ ሲመጣ ይሁን ብርሃን ሲመጣ እስካሁን በነዋሪው ዘንድ ስምምነት ላይ አልተደረሰበትም። በእውነት እኔ እስከ ዛሬ ይህንን እንዴት ሳላው አልነገራችሁም። አረ እኔም አላቅም ይሄ ነገር አዲስ ግኝት ሳይሆን አይቀርም። ቆይ ልመጣበት ነው። የሞጃ ሰፈር ሰው ፀሐይ ወጣችልኝ ካለ ትርጉሙ አንድም ስራ ሊሄድ ነው አልያም ቀን ወጣልኝ አሊያም ነጋልኝ ማለቱ ሲሆን፣ ፀሐይ ጠለቀችብኝ ካለም ሥራዬን ጨረስኩ ወይም ሥራዬ ቀዘቀዘ ወይም ስራ አጣው ወይም ቀን ጨለመብኝ ወይም ቀን ጣሌ ለማለት ፈልጎ እንደሆነ ልብ ይሏል። በሞጃ ሰፈር ለአንዱ ፀሐይ ሲወጣለት ለሌላው የሚጠልቅበትን ሚስጥር ለመፍታት ወደፊት ሰፊና ጥልቅ የሆነ ምርምርና ጥናት ማድረግ ያስፈልጋል። አባባ መቼ ነው ይሄ ወደፊት? ወደፊት እኮ ሞጃ ሰፈር የሚባል ሰፈር አይኖርም። ንግግር እኮ የምታደርገው የሞጃ ሰፈር ነዋሪዎች ለልማት ተነስተው ወደ ተለያየ የከተማ አቅጣጫ ከመበተላቸው በፊት ባዘጋጁት የመለያ አሊያም የመሰነባበቻ አሊያም የመላቀሻ አሊያም ይሄ ንግግራችሁ ማለቂያ ከሌለው እንግዲህ ሽንቴን ሸንቼ መጣሁ። ፍሬገነት፣ ይሄን ማለቂያ የሌለው ሽንትሽን ጋብ አድርጊና አንዴ ንግግሬን አዳምጡ። አ በሽንቴማ ድርድር የለም። እኔ ሽንቴን መቋጠር እንደማልች ታውቃላችሁ። ምን ያስቅሻል? አንቺ ደግሞ አይ በሳቄማ ድርድር አላውቅም። እኔም ሳቄን መቆጣጠር አልችልም። ኧረ እባካችሁ ንግግር ላድርግበት። አንድ ጊዜ ያመላችሁን በጉያችሁ ያዙ እና አዳምጡኝ። ንግግር ነው ግን ይሄ ነገር አባቡ፣ አቤት። አባ ዝም በሉ። ዝምታ ነው መልሴ፣ ዝምታ ነው መልሴ፣ ሻተን እስኪነቀል የነገር አንካሴ፣ ዝምታ ነው መልሴ። ዝም በይ አንቺን

ቢሆኑም ቢሆኑ ሰፈሩን የሞላው ድመት ነው። አሁን ነው ድራሻቸውን የሚያጠፏቸው። የሞጃ ሰፈር ድመቶች እኮ ከአይጥ በስተቀር ሌላ ምንም የሚበሉ ስለሌላቸው ደና የአይጥ አዳኞች ናቸው። ለዛም ነው ወደ አጎራባይ ሰፈር እየላክን ከአይጥ ነጻ ቀጠና እንዲፈጥሩ የምንልክበት ሁኔታ ያለ። ለማንኛውም በንግግሬ የዘነጋውትን አስታወስሽኝ።

ያለ ይመስላል ነፍሳችሁ አለ። በቁማችን እንወረር እንዴ ባካችሁ? ይሄው ስንት ዘመን ኖር ያለው ካይጥ ጋር እንዲህ አንገት ለአንገት ተናንቄ አላውቅም። ፎይ ምኑን ተናነከ ማረ። ቤት ለቀህላቸው ወጣህ እኮ። አምስት መቶ ለአምስት እኮ ነን። በፍጹም የኃይል ሚዛናችን አልተመጣጠንም። ይሄ ደግሞ በማንኛውም ሀገር የጦርነት መስፈርት ስልሚያል ሊባል አይችልም። ወረራ ነው የሚባል። የጠላት ኃይል በኃይል ጠንክሮ ብዙ ወረራ ሲያደርግ ማፈግፈግ የተለመደ ነው። አሁን ደህና ምሽግ ሰርተን ለጊዜው ራሳችንን ለመከላከል እንደተደበቅን ቁጥር እንደ አባወራነት የሆነ ስትራቴጂ ቀይሼ ቤታችንን ከአይጦች ለማስለቀቅና ከበባ ለማድረግ እንድችል ትንሽ ጊዜ ብቻ ሰ ይካበንስ ወይ እናጠቃቸዋለን ወይ ያጠቁናል። አይጥን ሳይበላል እንደ አባ ቅርጥሱ አድርጎ ነዋ። እንዴት አድርጎ? ቆይ አይጥ ጥራጥሬ በል መሆኑን ታውቃለሁ። ጥራጥሬ በል ብቻ ሳይሆን አትክልት በል፣ ስጋ በል፣ እንጨት በል ወረቀትና ጨርቅ በል መሆኑንም ታውቃለህ። ጠርሳቸው ግን መጋዝ ነው፣ በለ ፈጣን መጋዝ በለው። ለምሳሌ እኔ ቤታችንን እንደዛ ባይጥ መወረሩን እያወቅሁ ብቻዬን ምንም ራሴን የምከላከልበት ማስክ ሳላጠልቅ ወይ አስለቃሽ ጭሳ ልይዝ እንዲ ምን ያመጣሉ ብዬ ዘልዬ ብገባ ሱሳይድ እንደፈጸምኩ ቁጥር ምን ያደርጉሃል? በሰከንድ ውስጥ ብጥቅብጭቅጭቅ ብስስ ብትልትትልትል አድርገው ታሪክ ያደርጉኛል። ምን ነው በእናታችሁ፣ እንደዚህ አይነት ወሬ ብታቆሙ። ሳስበው ገና መላ ሰውነቴን ውርር አደረገኝ። በሉ አሁን ቅድም ስናመልጥ አንድም የሰውነታችሁ ክፍል ባይጥ አለመነከሱን ፈትሹ። ወይኔ ተበልተሻል! ወይኔ ጉዲና እኔ የት ሄደች? ይቺ ደግሞ ሮጣ መለጠች እንዴ? እሷን ልጅ ግን እንዲህ ትንፋሼ መለስ ሲልልኝ ባገኛት አንገቷን አንቄ የነበሩ በሩን ከፍቼ ከአይጦቹ ጋር መደብ አለቃት። ይቺ ቦቅ ባቃ ተበናት ቀድማ ስላስጠነቀቀች ነው። እሷ አባት ነው ኖሮ እኮ ይሄ እኛ ነበርን ያይጥ ራት ሆነን የምንቀረውሽ። እሷ ነች እንጂ መርታ ያመጣችብን እቺ ደንባራ። እንደሚከተሏት ስታቅ ከመፍረስ ወደተረፉት ሰፈሮች እየመራች አትልካቸውም ነበር። ምን ታድርገው፣ በእናት አይጥ እኮ በጣም ታስደነግጣለች። እንኳን ተረጋግቶ ለማሰብ ሽንትንም ለመቆጣጠር ቸግራል። ምን ያስቃለሁ? እኔ ሽንትሽን ለቀቅሽው አይደለ? ፍራፍሬ እንጆ ሳትደብቂ ተናገሪ። እኔ አይጣል ወድም በእውነት ነው አትይኝም። ሽንትሽ አመለጠሽ። እዲያ አሁን የኔን ሽንት ትታችሁ ባይጥ የተወረረውን ቤታችሁን ነጻ ታወጡ። ደግሞስ ብሸናስ እናንተ አላችሁ አይደለም እንዴ? ወንያችሁን ሸንታችሁ ከቤታችሁ አስር ሜትር ላይ የመሸጋችሁ። በቃ ትሽና ተቧት፣ ፍረገነት እንኳን ሽና ሽሺ፣ እንደፈለገሽኝ ዝም ብያቸው እንደ እንደ ወይ አፈር በበላ፣ ምን ነው በሞት ይሻለኛል። እንዲሁ አሁንም ሸናሽ። እናንተ ልጆች ስነ ስርዓት እንዴ? ምንም በሆነ እኮ ታላቃችሁ ነኝ። ምንድ ነው ታዲያ? አፍሬ ግን ችግር አለ እንዴ? ችግር አለ፣ ችግር አለ፣ ትልቅ ችግር አለ። ችግር ማ ሞልቷል እንዴ? እስካሁን ያልተደረሰበት ችግር ካለ ንገሪንና መስማው። እድላዊት፣ እድላዊት ምን እድላዊት ቤት ውስጥ ናት? ወይኔ ድልዬ፣ አባ በልተዋታል፣ በልተዋታል፣ በቃ እህቴን! ወይኔ ይሄ ቀልድ አይደለም ፍሬገነት። እርግጠኛ ነሽ እድላዊት ቤት ውስጥ ናት? አዎ ቤት ውስጥ ናት። አንተ የጻፍከውን ንግግር ማንበብ ከመጀመርህ በፊት ነበር ያስተኛዋት። ምኑ ጋ? አልጋ ላይ ነው ሌላ የት አስተኛት? አለው ወይ እግዚአብሔር! ይይ እሻ ይጣል ጋር ይወጣል። አይት እንኳን አልጋ ላይ አናት ላይ ይወጣል። ነፍሳችንን ለማዳን ስንሯሯጥ እንዴት አንዳችን እንኳን አላስታወስ ናት። ማንሽ ናል ወይኔ፣ እድልዬ፣ አደራ ልጄ፣ አደራዬን በላሁ አደራዬን በላሁ። እድልዬ ወይ ወይ ወይ፣ በእናትሽ ሁለት ዓመት ልጅ እንዴት ብላ ከአይጥ መንጋ ልታመልጥ ትችላለች? ወይኔ እህቴን፣ ወይኔ ስላስ ጊ ተረጋጉላችሁም። አሁን ሚሽናችን ቤታችንን ከአይጥ ወረራ ነጻት ማውጣት ብቻ ሳይሆን የታገተችው ወይም ደግሞ አደጋ ላይ የወደቀችው እህታችንን ማስለቀቅ። ሁላችሁም እዚሁ ቆዩ፣ እኔ እሄዳለሁ። እንዴት? አንተስ ቢበሉ? እኔ አብሬ እመጣለሁ። ምናልባት ሁለት ሆነን በርከት ስንልባቸው ሊፈሩ ይችላል። መሄዱንስ ይሂዱ እሺ ግን ምን ይዛችሁ ነው የምትሄዱ የጦር መሳሪያ ማለት። እሺ ታዲያስ? እንዴ መጥረጊያና ዱላ ተይዞ ያን ሁሉ አይጥ ገሎ ለመጨረስ ባልሆነ መቼ ማሳባት እ ማን ነው ገዳይ? እኛ ገሎ ሳይጨርሱ ሮጠን እድላዊትን አንስተን ላፍ ብሎ መሮጥ ነው እንጂ ቤቱ ምናምን የራሱ ጉዳይ ነው። ነገ ለሚፈርስ ቤት አትጨነቁ። እድላዊትን ብቻ አትርፉ። ፕሊዝ ነሽ ተሰናበች ሰላም፣ እስከ ዛሬ ድረስ ያስቀየምኩሽ ነገር ካለ ይቅርታሽ። ኦዲሻ የእናቴ ልጅ በድል ተመለሱ ብለሽ መርቀሽኝ። አባቡ መተቃቀፉ ትታትከተለኝም ቆይ፣ እንዲህ አድርጉ። በልብሳችሁ ውስጥ እንዳይገቡ ሱሪያችሁን ካልሲያችሁን ሸጉጡት። አዎ እንደሱ። ፊታችሁን ደግሞ ሸፍኑ። ቢነኳችሁ እንኳን እንዳይቀፏል። እንካ አባቡ ሻርፔን። ላማረ ደግሞ ሰላም፣ ጃኬትሽን ስጭጎሽ። በጣም ጥሩ። አሁን ወደፊት ከጎረቤት ወንድ ምናምን ልጥራ ተጨማሪ ሰው ካስፈለጋችሁ ተይሁ ትርፉ ወሬ ማራገብ ነው ድንገት ከጮን ግን ሳታስፈጉሩ እሳት ተነስተዋል ብላት እሳት አደጋ መከላከያ ምናምን ጥሩ ልንሽ ፈራችሁ እንዴ ብፈራም የኔ ፍርሃት ከልጄ ህይወት አይበልጥም። ሰው ወዶ ጀግና እንደማይሆን ብቻ አትርሱ ጀግና ማለት የሚወደውን ሰው ከእሳት ለማትረፍ እሳት ውስጥ ጥልቅ ብሎ የሚገባል በቃ ሂዱ አማር ብትሞቱም ይህን አባባልን እስከ ሞት ድረስ ሂዱ በቃ እኛ እዚህ ጋር አሁን እንጠብቃለን። ቡርላክ አይዞአችሁ። እንግዲህ ዕድላዊት ባት ኖር ባይሄዱ ደስ ይለኛል። አይ እነሱም ዕድላዊት ባት ኖር ባይሄዱ ደስ ይላችኋል። አታይም? ወደ ኋላ እየተገላመጡ ፈርጠው ወቅተዋል። አይደል? ወቅተዋል ትያለሽ? ሸንተዋል እንጂ እንኳንም ወታደር አልሆኑ። እነዚህ ገና ድሮ ቀኝ አስገዝተው ነበር። በሩ ጋር ደረሱ። ደፍረው እቺን በር ከከፈቷት መጀመር አድንቄያቸውም አላቃለ ካፈቱት እስኪ ወንድ

ሾካ ሾክ እኮ ጨነቀኝ። እኔንም ጨንቆኛል። እንደፈለግን ጮክ ብለን እናውራ፣ ግድ የለም የኛን ቋንቋ እንደሆነ አይሰማም። ወደ መኝታ ቤቱ ትቀድማለህ። ልቅድም፣ እቀድማለሁ፣ ግን ከኔ አትራቅ። መበታተናችንን ካወቁ ለየብቻ ብቻ ያጠቁናል። ገባ። እሺ እሺ። አይዞህ አይዞህ። ስራ አይዞህ፣ አይዞህ አትበለኝ አባ። እንደ አንተ እንደሱ ስትለኝ እኮ ነው የበለጠ ምፈራ። እኔም እኮ እየፈራሁ ነው። አይዞህ እምልህ በቃ። እሺ፣ ተንቀሳቀስ ቆይታ ቤት ወዘም እድ ላይ ትታያለች። አዎ ትተነፍሳለች፣ ይመስለኛል ደም ነገር ምናምን ይታያል። አረ፣ ምንም የለም። ኡፍሆይ ዝም ብለን ነው እሷ ነገር አለመሆን ትታተኝታለች። አይ፣ ሕፃን መሆን እንዴት መታደል ነው። ይህኔ እኮ ቤቱ ባይጥ እንደተወረረም አታውቅ። አረሷ የተወለደችበት ሞጃ ሰፈር እየፈረሰ እንደሆነ ራሱ የምታርፍ አይመስለኝም። እንዲህ ሹ አብላ ተኝታ መነጋገሪያ እንዳደረግናት ራሱ ይገባታል ብለህ ነው? የገረመኝ ግን ይሄ ሁሉ የሰውና የአይጥ ጩኸት እንዴት አረበሻት? ህጻን ናታ፣ ምኑን ታውቋለች ብለህ ነው። ግን አይጦቹስ እንዴት አልበሏት? አይጥ እኮ ከደናብረህ ካላደናበር ካታት አትነካህም። ሺህ ጊዜ ተሰብስባ ብትመጣ፣ አንተ ካልፈራህ አትደፍርም። አይጥ በተፈጥሮ አፈሪ ናት። ከተንቀሳቀስክ ትደበቃለች። አድፍጠ ዝም ካልክ ደግሞ ሀገር ሰላም ብላ በቅ ትላለች። ያኔ ነው ጠብቀህ አያፈርድሜ ማብላት። ይህንን ቀደም አድርገህ ብትነግረኝ ያሁሉ ላ በጀርባዬ ባልተንቆረቆረ። አይ ጥማ የሚፈራትን ታውቃለች። ከፈራሃት በነፍስ ነው የምትጫወትብኝ። እሻው ምን እናድርግ? እድ ላይ ትንንቀጽቅሳት ወይ ስልሞ አንታስነካው ቷልትተኛ እና ትለናት። አይ የት እንሄዳለን? እነ ሰላምን ጠርተናቸው ቤት ይግቡ እንጂ ትንሽ ግን እናስቦካቸውና ለሳምንት መደበሪያ የሚሆንን ፕራንክ ነገር እነስራቸው። አባል ምን ማለት ነው? ማለት በሞባይል ቀርጻቸዋል። እኛ ልክ አይጥ እንደበላው ስንጮ፣ እነሱ መቼም ጥለውም ፈርጥጠው ነው የሚሄዱት። እርግጠኛ ነኝ ከኋላቸው እየተከተለን እንቀርጻቸዋለን። እሳት ተነሳ ብለው ለፖሊስ ሊደውል እኮ ይችላሉ። አረ እንደለመዱት ሽንታቸውን ነው የሚለቁት። አይ ሴት እነሱ ናቸው እኮ ቅድምም ጮኸው አደናብረው ከቤት ያስወጡን ሌላ ጊዜ እንዳይለመዳቸው ልክ የሚያስገባልኝ ባገኝ ደስታውን አልችልም። ይመቻ። በጣም አሪፍ ከሆነ ግን መሰነባበቻ ዝግጅቱ ላይ እንደ ፊልም እያየነው እንላጣ። ስጋችንን ጠብሰን፣ አረቃችንን እየጠጣን ወጋችንን እየጠረቅን እምባችንን እየተራጨን ንግግራችንን እያደረግን ፊልማችንን እያየን አረ ፊልሙን እንስራው። ረጋ ባንቺ። ደሞ የአንቺ ረጋ ማለት ራሱ ይገርመኛል። ኦ የሰፈር ፈጠራ ነው። ባኪ ስትጮይ ብትውይም ጎረቤቱ የራሱን መውደቂያ እያሰበ ነው። አይሰማሽም? እና ሰማሽ አማረ ድረሱልን እያለ ነው። እና እኛው አስታጥቀን ቀን እንደላክናቸው እኛው እንደርስላችሁ አለና ከዛስ? ምን እንደተፈጠረ ፌስቡክ ላይ ለመለጠፍ እንኳን የሚተርፍ አንድ ሰው ይጥፋ። ፌስቡክሽ ገምቶ ይድረስበት እንግዲህ አባትሽና ወንድምሽ እዛ ባይት ተከበው ተጨማሪ ጦር ይፈልጋሉ። አንቺ እዚህ ስለምትለጥፊው ፌስቡክ ትጨነቂያለሽ። እሱ አንቺ ከፊት ቅደሚ። ጥሩ አንድ ነገር ግን ልብ በይ። አይጥ ትክ ብሎ የሚያት ሰው አትወድም። አይጥ በምቀኛ ሰው ትመሰላለች። ይህን ታውቂያለሽ? አላውቅም በይ። ከዛሬ ጀምሮ ወቂ። አንድ ደህና ምቀኛ ጎረቤት ካለሽ እሷ ናት አሉ አይጦና አምትመጣብሽ። ስለዚህ ትክ ብለሽ ስታያት ያወቅሻት እየመሰላት ትፈራለች። ከቻልሽ ምቀኛዬ ነው ብለሽ የምትገምቹን ሰው ስም እየጠራሽ በስድብ ልታጥረገርግያት ትችያለሽ። ሸምቀቅ ብላ በል ብላ ነው ጥላሽ የምጠፋው። ታዲያይን ለምለና ባባል ነገርሻቸውን ባይት ሳይበሉ በፊት አይ ወንድና ሴት መላ ሰነዛዘራቸው ለየቅል ነው። ለሳምባ የታዘዘው መድኃኒት ለጉበት እንደማይሰራ ሁሉ ለአንዱ የሚሰራው መላ ለሌላው አይሰራም። ለዚያ ነው ከሞትንም እንዲህ እየተፈላሰፍን እንሙት ነው። በሩን ልከፍት ነው። እንግዲህ ወደ ኋላ መሮጥ የለም። ይህ አባ ጥለውን ይፈረጠጣሉ ብለን ስንጠብቅ ከሀይ ሊያድኑ መጡ። አሁንም ቢሆን አላተረፉንም። ወይኔ አማረ፣ ወይኔ ሰውየው፣ ተዋረድኩ። ምንድን ነው እድለዊት፣ ደህና አይደለችም እንዴ? እድለዊቱም ቤቱም ሰላም ናቸው። አባባ ነው ጉድ የተሰራው። ወይኔ አማረ፣ ወይ ልፋቴ፣ ወይ ሰውየው፣ ወይኔ ወንዱ። ምንህን ነው የበሉህ አባ? ጭንቅላቴን የበሉት ጭንቅላቴን ራሴን ከቭላድሚር ኢሊች ሌኒን ጋር እያወዳደርኩ የተጠበብኩበትን የፈጠራ ልጄን የበሉት ንግግሩን፣ አንድ አንድ አንድ አላስተርፉልኝ። ቤት ውስጥ ወረቀት ሞልቷል፣ እንጨት ሞልቷል፣ እንጀራ ሞልቷል፣ ማለት አብሲት አለ፣ ልጅ አለ። ይሄን ሁሉ ነገር ትተውኮ ነው የአባባን ንግግር ድግቅ አድርገው የበሉት። አይጥ ምቀኛ ነው አላልኩም፣ አላልኩም ብያለሁ። ልፋቴን ሁሉ እኮ ጥምጥም አድርገው ይሁኑ። ስለዚህ በዝግጅቱ ላይ ንግግር አይኖርም ማለት ነው። በንግግሩ ፋንታ አባባ ንግግሩ ባይጥ ሲበላ ያሳየው አክሽን ፊልም ሆኖ ነው የሚታየው። አይጥማ ምቀኛ አይደለም። አይጥ የሰው ልጅ ባለ ውለታ ነው። አይጥ የሰውን ጉልበት፣ ሞራል፣ ጊዜ የሚያባክል ነገር ሁሉ እየመረጠ የሚያስወግድ ገላግሌ ነው። ምን ትላለች አይጥ የሚሆን እራሱ አይጥ እንኳን አይጦ ነው። እንዲሁም አይጥ ባገኘ ልሽ ልሽ ልክ እንደዚህ ከፍ አድርጌ ፎቶ እነሳና ፌስቡኬ ላይ ነበር ምለጥፈው። አታስቢ። በጣም ከፈለግሽው ይሄ ላይጥ ያለሽን ፍቅር የገለጽሽበት ቪዲዮ ራሱ ይለጠፍልሻል። አምጣሱ ሞባይል። አንጀት ያረሩ አንሶ ደግሞ የሰው መሳቃል ልታረግኝ። አባ አምጣ። ከይጥ የተረፈው ንግግርን ገጣጥመን ማለት ነው የጎደለውን ማለት ነው ዝግጅቱ ላይ ባዶ ቦታ ሞላ ባዶ ቦታ ሞላ ብለን ብንጫወትባቸው ሳይሻል አምጣ ብያለሁ። አባትህ ነኝ እንጂ ማሾፊያ ነኝ? ምን አልሽ? የወፌ ቆመች ድራማን ታሪክ የኖሩላችሁ ተዋንያን፣ ሙሉ ዓለም ታደሰ፣ አለማየሁ ታደሰ፣ መሰረት ህይወት፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ዘሪሁን ብርሃኑ ነበሩ። የቴክኒክ ባለሙያ ረድላ መሐመድ፣ ድርሰትና ዝግጅት መዓዛ ወርቁ። የወፌ ቆመች ድራማን ሌላ ውሎ ሳምንት ይጠብቁ።